የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንዴት ከረማችሁ? በዛሬው ልዩ ፕሮግራማችን የህክምና ተልእኮ እህቶች መቶኛ ዓመት የምስረታ በዓልና በእምድ ብር ሀገረ ስብከት አገልግሎት ከጀመሩ ሃምሳ ስድስተኛ ዓመት በዓል ልዩ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። ከነእግዚአብሔር ከምንልበላይ ከነገሮች በላይ ከነገሮች በላይ በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእምድ ብር አገረ ስብከት የሕክምና ተልእኮ እህቶች ገዳም አንድ መቶኛ ዓመት የምሥረታ በዓል መጋቢት 7 ቀን 2017 ዓ.ም በድምቀት ተከብሮ ውሏል። በእለቱ ለረጅም ዓመታት አጣጥ ሆስፒታል ላይ ያገለገሉት ሲስተር ኤንጌ ዘጠናኛ ዓመት የልደት በዓላቸው ተከብሯል። ለመሆኑ የሕክምና ተልዕኮ እህቶች ማህበር መቼና እንዴት ተመሰረተ? የሕክምና ተልዕኮ እህቶች በ1918 ዓ ም በአሜሪካ ዋሽንግተን ዲሲ በዶክተር አና ተመሰረተ። ዶክተር አና በኦስትሪያ ቲሮል ከተማ ተወለዱ። በወቅቱ የነበሩት የእስልምና እምነት ተከታይ እናቶች በወሊድ ጊዜ በወንድ ሐኪሞች መታከም ባለመቻላቸው ዶክተር አና ይህንን ችግር በመመልከት ገዳሙን ለመመስረት ተነሳሱ። የህክምና ተልእኮ እህቶች ገዳም በ16 ሀገራት ሀገራትና በአምስት አህጉራት የሚገኙ ሲሆን በአፍሪካ ውስጥ በዩጋንዳ፣ በኬንያ፣ በማላዊ፣ በጋናና በኢትዮጵያ ይገኛሉ። የገዳሙ ዋና ተልእኮ የክርስቶስን የማዳን ስራ በሕክምናና በማኅበራዊ አገልግሎት ተፈጥሮንና ተፈናቃይ ስደተኞችን መንከባከብ ነው። ስለ ገዳሙ አመሰራረት ሲስተር ሰናይት በበኩላቸው እንዲህ ይሉናል። ይህን ማህበር እንግዲህ ጥሪ እግዚአብሔር ነው የመረጥኩት። ያው ጸልይ ነበረ መንገዴ የትኛው ነው በሚለው፣ እግዚአብሔር ደግሞ ይህንን መንገድ አሳየኝ እና ይህንን ያህል ዓመት በዚህ ነው እንግዲህ ያለሁት እና ማህበራችን የተመሰረተው በአሜሪካ ሀገር ነው። መስራቿ ግን የኦስትሪያ ተወላጅ ነበሩ። የመጀመሪያ ጥሪ ተልእኮ የተወጡት ደግሞ ህንድ ሀገር ነው። በወቅቱ ህንድ ነበር፣ ግን አሁን ፓኪስታን ተገንጥሎ ተለያይቶ ፓኪስታን ሆኗል። እና እሳቸው የጀመሩበት ዋናው ዓላማ ምንድን ነው? እዛ እንደ በጎ ፈቃደኛ ሆነው ያገለግሉ ነበረ፣ ሲስተር ከመሆናቸው በፊት ማለት ነው። ህንድ ሀገር ውስጥ በዚያን ጊዜ ብዙ እናቶች፣ ወላድ እናቶች ከሃይማኖት ጋር በተያያዘ በወንዶች አይታከሙም ነበር እና በወሊድ ጊዜ ሲሞቱ እያዩ በጣም አዘኑ ይሄ ነገር እኔ ደግሞ ብቻዬን አልወጣውም የሚል ተመልሰው ወደ ሀገራቸው ሄደው ለካህናትና ለጳጳሳት ሲያማክሩ ሌሎች ብዙ በጎ ፈቃደኞችን ላኩልኝ ነበረ ሀሳባቸው አይ እንደዛ ከሆነ አንቺ ራስሽ ለምንድን ነው ማህበር መስርተሽ አቋቁመሽ ይህንን አላማን አሳውቀሽ ተመልሰሽ ወደዛ አታገለግኝም የሚል መልእክት ሲደርሳቸው ጸልዩበት። በዛ የተነሳ ነው እንግዲህ እንትን ያሉት የሕክምና ተልእኮ እህቶች ገዳም በኢትዮጵያ በሆሳህና መንግስቱ ኃይለ ማርያም ሆስፒታል፣ በድሬዳዋ ድል ጮራ ሆስፒታል፣ በደብረ ዘይት ድሬ ክኒሊክ፣ በአዲስ አበባ በጥቁር አንበሳ ሆስፒታል፣ በአዋላጆች ትምህርት ቤት በጉለሌ የተመካሪያን ትምህርት ቤት በካቶሊካዊት ቤተ ክርስቲያን ጠቅላይ ጽህፈት ቤትና በአዲስ አበባ ሀገረ ስብከት ጽህፈት ቤት አገልግለዋል። ገዳሙ በእምድብር ሀገረ ስብከት በአጣጥ የመጀመሪያ ደረጃ ሆስፒታል ላለፉት ሀምሳ ስድስት ዓመታት በሕክምናና በሽታን በመከላከል እያገለገሉ ይገኛሉ። በበዓሉ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን በተገኙበት ብፁዕ አቡነ ሉቃስ የእምድ ብራ ሀገረ ስብከት ጳጳስ ከካህናትና ከምእመናን ጋር በጋራ በመሆን መሥዋዕተ ቅዳሴውን ያሳረጉ ሲሆን ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የዕለቱን ቃለ እግዚአብሔር እንዲህ አሰምተዋል። ሕክምና ትልቅ የእግዚአብሔር ስጦታ ማንኛውም ሰው ሊያክም ይችል ይሆናል፣ ግን እዚህ ቦታ የሚሰጠው ሕክምና የሰው ሕክምና ብቻ አይደለም። በእመቤታችን በሉርድ ማርያም አማላጅነት ፈዋሽ በሆነው በመድኃኒታችን በጌታችን በኢየሱስ ክርስቶስ ኃያልነት የሚሰራ ሕክምና ነው እዚህ ሲሰጥ የቆየው። ለዚህም ነው ቅድም እንደተባለው በዚህ በማዕከላዊ ኢትዮጵያ እና በደቡብ ምዕራብ በደቡብ ምስራቅ አካባቢ መጥተው እዚህ ያልታከሙ ሰዎች በጣም ጥቂቶች ናቸው። በኋላ ነው ሌሎች የህክምና ማዕከል እየተቋቋሙት። ስለዚህ በዛሬው ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ የምድር ጨው ናቸው እናንተ የዓለም ብርሃን ናችሁ ብለው ብሎ በሚናገርበት በእግዚአብሔር ቸርነት የህክምና ደናግል እህቶቻችን የምድር ጨው የምድር ብርሃን ሆነው አገልግለዋል። ህክምና ሰዎችንና እንስሳትን ለማዳን ከእግዚአብሔር የሚሰጥ ጥበብ ነው። በካቶሊካዊት ቤተ ክርስቲያን ስር የሚገኙ ገዳማት የራሳቸው ተልእኮ ያላቸው ሲሆን በእምድ ብራ ገረ ስብከት የሚገኙት የህክምና ተልእኮ እህቶች ገዳም በህክምና አገልግሎታቸውን በመስጠት ለብዙሃን ተደራሽ መሆን ችለዋል። ይህ ገዳምም የነበሩትን ተግዳሮቶች ለ ሀምሳ ስድስት ዓመታት በአጣጥ ሆስፒታል ያገለገሉት ሲስተር ኤንጌ እንዲህ ሲሉ ተናግረዋል። ስራ በጣም ይበዛ ነበር። ብዙ በሽተኞች ይመጡ ነበር እና ቀስ በቀስ ብዙ እህቶች መጡልን። ከ ሀምሳ ና ስልሳ ዓመታት በፊት እዚህ አካባቢ ምንም አይነት የህክምና ተቋማት አልነበሩም። ሁላችንም በእውነት ብዙ ስራ እንሰራ ነበር። ሰዎች ከባባድ ህክምና ሲያስፈልጋቸው እስከ አዲስ አበባ ድረስ ይሄዱ ነበር። ከዛም አለቃችን መጥተው ቦታውን በጎበኙ ጊዜ ቦታው አስፈርቷቸው ልጆቼን እዚህ አልተውም ብለው የነበረ ቢሆንም አንዲት ምጥ የያዛት ሴት በቃሬዛ ወደ ወልቂጥ ተሸክመው የሚሄዱ ሰዎችን አይተው ደነገጡ። ከዚያም ነበር አዎ እዚህ እናገለግላለን ብለው ስራ ይጀምር ነው። አገልግሎት ስንጀምር በጣም አስቸጋሪ ነበር። ህመምተኞች በእውነት ታመው ሲመጡ የነበረን የህክምና ቁሳቁስ ውስን ስለነበር ልናደርግ የምንችለውን በዚያው ልክ ነበር። ካቶሊክ ቤተ ክርስቲያን ቀድሞን ስለነበር በጣም ደስተኞች ነን። አባ አበበ የሚባሉ ካህን እዚህ ነበሩ። በየእለቱ ቅዳሴ ያደርጉልን ስለነበር በእውነትም የጌታ ብርታት ይሆነን ነበር። አአ ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈሳዊ ሕይወታችንን ለማጠንከር ቤተክርስቲያንን እንደሰጠን ሁሉ ጤናችንን እንድንጠብቅ አካላዊ ጉዳቶችን እንድንታደግ የህክምና ባለሙያዎችን ሰጥቶናል። በበዓሉም የእምድብር ሀገረ ስብከት ጳጳስ ብፁህ አቡነ ሉቃስ እንዲህ ተናግረዋል። መቶ ዓመት ቀላል ጉዞ አይደለም። ማህበራቸው ከተመሰረተ በአሜሪካን ሀገር መቶ ዓመት ነው። ገዳም ነው። የገዳም አባላት ናቸው። መቶ ዓመቱን ሃምሳ ስድስቱን ዓመት በእኛ ህዝብ መካከል በትጋት ሲያገለግሉ፣ በፍቅር ሲያገለግሉ ሐኪም ቤት አቋቁሞ ህዝባችንን በፍቅር ሲያድሱ፣ ህይወትን ሲሰጡ ኖረዋልና ለዚህም ነው እንግዲህ እዚህ ልናመሰግን የተገኘ ነው። እግዚአብሔርን ከነሱ ጋር ሆነን ልናመሰግን መሰግን የደስታቸው ተካፋይ ለመሆን እነርሱ በእግዚአብሔር ጸጋ የተፈጸመውን ሁሉ አስታውሰው ሲያመሰግኑ ህይወታቸውን ለእግዚአብሔር እና ለህዝብ ሰውተው በፍቅርና በጽኑ አገልግሎት ስላገለገሉ ከነሱ ጋራ ህዝባችን ደግሞ በሰላም እንዲኖር ስላገዙ እግዚአብሔር ይስጥልን ለማለት ነው። የዛሬ 56 ዓመት ለህዝባችን ጤናን፣ ተስፋን፣ ፍቅርን፣ እድገትን፣ ክብርን ይዘው መጥተው ነው በዘመናት ያገለገሉ። ይዘውት የመጡት የህክምና ጥበብ ብቻ ሳይሆን ልባቸውንም በፍቅርና በርህራሄ ሞልተው ነው ያመኑት። እግዚአብሔር ተልኮ ሰጥቶ የላካቸው ታምሜ ጠይቃችሁኛል፣ አገልግላችሁኛል፣ ረዳችሁኛል የሚለው የማቴዎስ ወንጌል ምዕራፍ 25 ላይ የተጻፈውን ቃል መሠረት አድርገው ነው የመጡት። ስለዚህ ያታት ሜዲካል ሚሽን ሲስተሮች በካቶሊካዊ እምነት መንፈሳዊነት በእግዚአብሔር ቃልና በጸሎት ተመርተው የብዙዎችን ሕይወት ነክተዋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር ያላቸው የጤና ባለሙያዎች የፈጣሪን የእጅ ስራ ጠባቂዎች በመሆናቸው ሐኪሞች ከፈጣሪ በታች ያሉ የሰው ልጆች ጤና ጠባቂዎች ናቸው ይባላል። ይህ ገዳም እንዴት በኢትዮጵያ ተጀመረ የሚለውን ሲስተር ሰናይት እንዲህ ሲሉ ይነግሩናል። እንግዲህ የሕክምና ተልእኮ እህቶች ማህበር ወደ ኢትዮጵያ ለመጀመሪያ ጊዜ የመጡት በ1967 ነው ለማየት በመጡበት ጊዜ እዚህ አካባቢ የሚሰሩ የጀርመን ካህናቶች ነበሩ እና የዜና አካባቢ እናቶች ሁኔታ አይተው ጠሯቸው እና ኃላፊያቸው ራሳቸው መጡ። መጥተው ሲያዩ ሩቅ ነው፣ መንገድ የለም፣ መብራት የለም። አይ አልክም እህቶች ልጆች ወደዚህ ብለው ወሰኑ። ግን ወደ አዲስ አበባ ተመልሰው ሲሄዱ መንገድ ላይ ይሄ ቡሽ አምቡላንስ ነው የሚባለው በቃሬዛ ወላድ እናትን ይዘው ወደ አዲስ አበባ ሲሄዱ አዩና ኋላኝ ካህን አብራሩላቸው። እቺ ሴት ከተረፈች ትተርፋለች፣ አለበለዚያም መንገድ ላይ ሟችናት። ወደ አዲስ አበባ ነው የሚወስዷት። እንግዲህ በወቅቱ የነበረው ሆስፒታል አዲስ አበባ ነው። ከዚህ ቀጥሎ ደግሞ ጅማ ነው። በዚህ መሀል ምንም እንትን አልነበረም። ከዛ በጣም አዘኑ። እሻሉ ከሁለት ዓመት በኋላ የህክምና ተልእኮ እህቶችን ከህንድና ከጀርመን እዚህ መጥተው እንዲሰሩ ፈቀዱ። በ19 በ69 በፈረንጆች አቆጣጠር እዚህ ቦታው በመሰረቱ ለሰሚናሪ ነበር የተሰራው፣ ለሰሚናሪ ነበረ። ግን ሰሚናሪዎቹ ደግሞ ከአዲስ አበባ በጣም የራቀ ነው ብሎ ከዚህ ጠቅለው ወደ ሆለታ ገብተው ነበር። የነበረው ቁምስናውና ያው ቤቱ ብቻ ነበረ፣ የተወሰኑ ቤቶች። ከዛ ሲስተሮቹ ሲላኩ በዛ ተልኳቸውን ጀመሩ፣ ቀጠሉ ማለት ነው። በሀገራችን ኢትዮጵያ በፊትና አሁን ያለው የኑሮ ሁኔታ የቴክኖሎጂ አጠቃቀም፣ የህክምና ግብዓቶች አቅርቦት፣ የአኗኗር አይነት የተለያየ ነው። የአጣጥ የመጀመሪያ ደረጃ ሆስፒታልም በፊትና አሁን የሚሰጠውን አገልግሎት ሲስተር ኤንጌ እንዲህ ተናግረዋል። ቀስ በቀስ አገልግሎታችን እያደገ ሄደ። አሁን አጣጥን ስታዩ በመጀመሪያ እንዴት እንደነበር አታምኑም። ስንጀምር እኔ እዚህ በፋይናንስና አስተዳደር ቢሮ ውስጥ ነበር ምሰራው። እናም ጌታን በእውነት ብዙ ድጋፍ ስላደረጉልን ሰዎች ሁሉ እናመሰግነዋለን። እንድንቀጥል ሁልጊዜ ረድተውናል። እና ደግሞ ብዙ ሰዎችን ማሰልጠን ችለናል። መጀመሪያ ላይ ማንም ሰው አልነበረም። ሁሉንም ስራዎች በራሳችን ነበር የምንሰራው። በአንድ ወቅት እዚህ አስራ ሁለት እህቶች ነበርን ከተለያዩ ሀገሮች፣ ከሆላንድ፣ ከአሜሪካ፣ ከህንድ። በአዲስ አበባ ማዕከል ነበረን። አንዳንዶች በዩኒቨርሲቲ ያስተምሩ ነበር። ሌሎች ደግሞ አዲስ አበባ በሚገኘው የነርሶች ማሰልጠኛ ትምህርት ቤት ያስተምሩ ነበር። ነገር ግን እዚህ አጣጥ የነርስ ትምህርት ቤት አልነበረም። ብዙ ሰዎችን ለስልጠና ላክን። አሁን ያሉን ሁሉም እኛ ያሰለጠናቸው ናቸው። ሁለት መቶ የሚሆኑ ሰራተኞች አሉን። በእውነት ይህ አገልግሎት አድጓል። አሁን በእርግጥ የሰለጠኑ ባለሙያዎች አሉን። በዓለም ሁሉ ተልእኳችን የፈውስ አገልግሎት መስጠት ነው። በጣም ብዙ ሀገሮች ውስጥ እንገኛለን። አሁን በአፍሪካ በኬንያ፣ ዩጋንዳ፣ ማላዊ፣ ጋና፣ ኢትዮጵያ ውስጥ ጥሪዎችን እያገኘን ነው። ኢትዮጵያውያን እህቶቻችን ደግሞ አሁን በእኛ ፈለግ አገልግሎታችንን ይቀጥላሉ። ማላዊ፣ ጋና የዓለም አቀፍ የህክምና እህቶች ገዳም የመጀመሪያ ተልዕኮ በወቅቱ የህንድ አገር አካል የነበረ ራዋል ፒንዲ ሆስፒታል ነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእምድብር ሀገረ ስብከት በሚገኘው የአጣት የመጀመሪያ ደረጃ ሆስፒታል ተገልጋዮች ምን ይላሉ? ሲስተሮች ከነሱ በከፈሉት መስዋዕትነት ነው እኛ እዚህ ሆነን መጠቀም የቻልነው ማለት ነው። ልጃችን ስንወልድ እኔ አሁን ሁለት ልጆች ወልጄ ያለሁ መንታ፣ የሰባት ወር ልጅ ወልጄ እነሱ ተንከባክበውኝ በጀርባዬ እነሱን የተሸከምኩ 24 ሰዓት። አሁን ሲስተር ኢንጊ ዘጠነኛ ዓመታቸውን ሲያከብሩ ለእኔ ትልቅ ነገር ነው። እግዚአብሔር እንዳውም በዚህም የበለጠ እድሜ ቢሰጣቸው በኔም እድሜ ቀንሶ ለነሱ ቢሰጥ። ህሙማ ምንፈውሰዋል፣ ከጌታ ጋር። ህመምተኛውን ከሞት አድነዋል፣ ከጌታ ጋር። እግዚአብሔር ከምንልበላይ ጀምሮ የመጥቼ የሶስት ቀን ምጥ ከሆነ አንድ ቀን ምጥ ከሆነ ከራስ የተሰቃይተው እንደኔ የማምጠው ወልጅ አቅፌ የወጣሁበት ሆስፒታል ነው። እነሱ ያው መተባበር ነው የነሱ ተወርቶ ማያልቀው። ብዙ ሰው በመርዳት ድሃ በመርዳት አምስት ሳንቲም ሳይዝ መጥቶ ሲጨናነቅ ራሳቸው ተባብረው ራሳቸው ከፍለው አቅፈው አግብተው በማከም በማገላገል ትህትናቸው ተቆጥሮ አያልቅም። ለመቶ ዓመት ምስረታ በዓላቸው እንኳን አደረሳችሁ ላለው። ሌላው ደግሞ ሲስተር እንጊ እንኳን ለዘጠና አመቶት አደረሶት ረዥም እድሜ እንመኛለን። ዶክተር ሪታ ወይም ሲስተር ሪታ እንደዚሁ እሳቸውም፣ ሲስተር ሰናይት፣ ሲስተር ንግስት፣ ሲስተር በላይም ሌሎቹም ሲስተሮች እንኳን አደረሳችሁ ላለው ረዥም እድሜ እመኝላችኋለሁ እወዳችኋለሁ፣ እጸልይላችኋለሁ። ቸር ነው እግዚአብሔር ከምንል በላይ ከምንል በላይ። ቻይ ነው እግዚአብሔር ከነገሮች በላይ ከነገሮች በላይ እኛ እጅግ ተደስተናል። እንኳንም እግዚአብሔር ለዚህ አበቃችሁ ለዚህ አደረሳችሁ ማለት እፈልጋለሁ። ለዚህ ለአጣጥ ሜዲካል ሚሽን ሲስተሮች እኔ ለነሱ ምስክርነት የምሰጠው ነገር ደግሞ ምንድነው? ብዙ ነገሮች አሉ። ያው በጤና ተወርቶ አያልቅም። በተለይ እኔ መምህር እንደሆንኩ መጠን በትምህርት የሰሩ እጅግ በርካታ ስራዎች አላቸው። ለምሳሌ በቻሃ በጉራጌ ዞን በቻሃ ወረዳ 55 ትምህርት ቤቶች አሉ። በ55 ትምህርት ቤቶቹ ገብተው የአጣጥ ሜዲካል ሚሽን ሲስተሮች ልክ ለተማሪዎቹ ምቹ የሆነ ክፍል ገንብተው የሰጡ አካሎት ናቸው ማለት ነው። እንደው ምን እንላቸዋለን? የትምህርት ችቦ ከአባ ፈራንሳዋ ተቀበሉ። እነሱ ከአባ ፈራንሳዋ የተቀበሉት ችቦ በየቦታ የትምህርት ችቦ እያበሩ ነው እንላቸዋለን፣ ማለት ነው። የሲስተሮች ስራ ተዘርዝሮ የሚያልቅ አይደለም። ሁሉም ነገር በአይናችን ስለምናየው የሚሰሩት ስራ የእግዚአብሔርን ስራ የጥሪ ስራ ስለሚሰሩ እግዚአብሔር አብዝቶ ይባርካቸው፣ አብዝቶ ስራቸውን ይቀድስ፣ እድሜያቸውን ይጠብቅ ብለን ነው የምናመሰግናቸው። በአንድ ሀገር ውስጥ ያለው የህዝብ ብዛትና በውስጡ ያሉት የህክምና ተቋማቶች በአንጻራዊነት ተመጣጣኝ መሆን ቢገባቸውም በሀገራችን በተለይም በገጠራማው ክፍል የጤና ጣቢያዎችና መሰል የጤና ተቋማቶች እጅግ ጥቂት በመሆናቸው በየትኛውም የእድሜ ክፍል ውስጥ የሚገኙ ህሙማን፣ በምጥ የተያዙ ነፍሰ ጡር እናቶች ይሰቃያሉ። ሲስተር ሰናይት ገዳሙ በኢትዮጵያ ያለውን እንቅስቃሴ እንዲህ ሲሉ ገልጸዋል። በኢትዮጵያ ያለነው ኢትዮጵያኖች አምስት ነን። ምናልባት ከመጀመሪያው የምንጠይቀው ማህበሩ ሲገቡ ልጆቹን የምንጠይቀው ትምህርት ጨርሳችሁ አስራ ሁለት ጨርሳችሁ ዲፕሎማ ይዛችሁ የሚል እንትን ነበረ እና ያ ያቀዛቀዘው ይመስለኛል ሌላ ምክንያት ሊሆን ይችላል ግን እግዚአብሔር እንግዲህ ጥሪ ሰጥቶን ምናልባት እንበራከታለን የሚል እምነት አለኝ እግዚአብሔር ለቤቱ ካሰበ አስራ ሁለት ሆነ አለመን አዳርሰዋል አይደለ ከኢየሱስ ጋር ስለዚህ ተስፋ አንቆርጥም በተስፋ ነው እንትን የምንለው እርግጥ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂት ናቸው የሚለው ምናየው ነው። እንዴት ነው እኛ አሁን በሲስተሮች መጀመሪያ እንደመጡ በድሬዳዋ ሰርተዋል፣ ሆሳና ሰርተዋል፣ ወደ ድሬ ደብረ ዘይት ሰርተዋል፣ ወሊሶ ሰርተዋል፣ አዲስ አበባ ሰርተዋል፣ ሰርተናል። እያንዳንዳችን እዚህም ና የተወሰነ ጊዜ ከ10 እስከ 14 ዓመት ከሰራን በኋላ ነው። ከዛ ለህብረተሰቡ እና ለመንግስት እያስረከብን የወጣ ነው። አንዳንዶቹን ከመንግስት ጋር ነበረ በመንግስት መስሪያ ቤትና ሆስፒታል እንሰራ የነበረው የሰሩ የነበሩ ሲስተሮቹ አጣጥ ግን፣ ለረጅም ዓመት ሰርተናል። ሰፊ ህብረተሰብ ይህን አገልግሎት አግኝቷል ብዬ አምናለሁኝ። በተለይም በዚህ አካባቢ ምክንያቱም ካለው የርቀት አኳያና ተቋማት በአሁኑ ጊዜ እንኳን እግዚአብሔር ይመስገን በየቅርቡ ብዙ ጤና ጣቢያዎች ሆስፒታሎች በየወረዳው አሉ። በወቅቱ ግን አልነበሩም። ና እነዚህ እስከሚመጡ ድረስ ከሚሰሩ ድረስ ከሚመሰረቱ ድረስ የነበረ አጣት ብቻ ነበረ። ና በዚህ መሀል በተለይ ወላድ እናቶች በጣም አገልግሎት አግኝተዋል፣ ከሞት ተርፈዋል፣ ልጆቻቸውን ይዘው ገብተዋል። ያ ትልቅ ሽማግሌዎች አዛውንቶች ሁሉ የሚመሰክሩት ነው። ይሄንን እና ለወደፊቱ ምንድን ነው የሚሆነው የሚለው እንግዲህ እግዚአብሔር በመራው መንገድ ነው የምንሄደው። ይሄ ቦታ እኛ ኖርንም አልኖርም ይቀጥላል የሚል እምነት አለ። በእለቱም የመንግስት የስራ ኃላፊዎች ተገኝተው ምስክርነታቸውን የሰጡ ሲሆን የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ እንዲህ ሲሉ መልእክታቸውን አስተላልፈዋል። ክብር ሲስተር ንጌ ጃንሰን በጉራጌ ዞን አጣት ሉርድ ማርያም ሆስፒታል መስራችና የመጀመሪያው የሆስፒታል አስተዳዳሪ በመሆን የሚታወቁ ሲሆን ሙያቸው ከ1960ዎቹ መጀመሪያ ጀምሮ እስካሁን ድረስ ከ55 ዓመታት በላይ በደርስ ጤና ዘርፍ ሲያገለግሉ የቆዩ ሲሆኑ ከዚህም አንፃይናቶች ይነቶች ቅድመ ወሊድ ክትትል፣ የወሊድ አገልግሎት፣ ድኅረ ወሊድ አገልግሎትና ከፍተኛ ሁኔታ እንዲሻሻል በዞኑ እንደዚሁም በአጠቃላይ በአካባቢያችን ላይ የሚወልዱ እናቶችን ቁጥር ቤት ውስጥ የሚወልዱ ቁጥር በመቀነስ ከፍተኛ አስተዋጽኦ አድርገዋል። ለታሙ ሕጻናት ሕክምና እንዲሁም ለሁሉም ሕጻናት ክትባት አገልግሎት በማስጀመር በማጠናከር ከፍተኛ አገልግሎትም ሰጥቷል። በምስራቅ አፍሪካ ለመጀመሪያ ጊዜ በሆስፒታል ውስጥ ለመውለድ የተቃረቡና የተለያየ ጤና ችግር ሲያጋጥማቸው የሚችሉ እናቶች በመለየት ማረፊያ ክፍል ማዘጋጀት፣ ለተመረጡ እናቶች የምግብ አቅርቦት እንዲዘጋጅ በማድረግ ከፍተኛ አስተዋጽኦ ያበረከቱ ሲሆን በተጨማሪ ወደ ሆስፒታል ህክምና መጥተው የምንም መታከሚያ ገንዘብ ያጡ በማሰብ ብሎች ችግራቸው ምበላት ነፃ የህክምና አገልግሎትም እንዲሰጥ አድርገዋል። በዓሉም በመስዋዕተ ቅዳሴ በዝማሬና ተጠናቋል። ከነእግዚአብሔር ከምንም በላይ አመሰግናቸዋለሁ። እድሜና ጤና ይስጥልኝ። እድሜና ጤና ይስጣቸው። ወዳቸዋለሁ አከብራቸዋለሁም። በተጨማሪም ደግሞ እንደገና ለዚህ ለሜዲካል ሚሽነሪ ሲስተር በሚገባ ጸሎት አቅርባለሁ። ጸሎታችን ይስማ ፈጣሪ አምላክ። ሲስተር እንጊ እንኳን ለዘጠና አመቶት አደረሶት ረጅም እድሜ እንመኛለን። ያው ጸልላቸዋለሁ ወዳቸዋለሁ። ጤናና እድሜ ይስጣቸው። እንኳን አደረሳችሁ ላለው ረጅም እድሜና ጤና ይስጣቸው። ሲስተር እንጊ ዘጠና አመታቸውን ሲያከብሩ ደስ እያለኝ በክብር በትልቅ ምስጋና ከእግዚአብሔር ጋር በሉርድ ስም ለረጅም እድሜ ይመኝላቸዋለሁ። እግዚአብሔር ከምንል በላይ ይርቅ የሚሾተመ አድሜም ደረግም